የምርመራ ውጤታቸው በወይዘሮ ሜላት ስልክ ሚሴጅ ተላክላት ከዶክተሮቹ ወይዘሮ ሜላት ያየችውንና የሰማችውን ማመን አቃታት እናም ባዩሽን እዛው አይን ባይን አዋረደቻት ሌላው ነገር ይህ ወይዘሮ ሜላት እናት በምን ምክንያት ነው ወደ ልጃቸው ቤት የመጡት በመስፍን መንጣት ወይስ ደግሞ በልጆቻቸው በልጅ ልጆቻቸው ምርመራ ግራ በመጋባት ነው። እጅግ በጣም የሚያስፈራውና የሚያስደነግጠው ነገር የወይዘሮ ሜላት እናት ወይም የሀኒቾ አያት እንግዲህ እዚህ የመጡበት ምክንያት የልጅ ልጆቻቸው ማንኛቸው እንደሆኑ ለማጣራት ሳይሆን በትክክል ሀኒቾ መሆኗን ተማምነውባት ነው። አሀኒቾ መጀመሪያ ገና እንደገቡ ስትቀበላቸው ይኔ ልጅ ሀሴትዬ ብለው ተጠመጠሙባት። እሷም ደነገጠች እ ታውቀኛለሽ እንዴ አለቻቸው። እርሳቸውም ይችኛዋ ልጅ የሴራ እንጂ በፍጹም ልጃችን አይደለችም። እናም በትክክል መልክሽ ወረራሽ አልጠፋብኝም ከአይኔ ላይ። ስለዚህ ልጄ ሀሴት አንቺ ነሽ እንጂ እርግብ አይደለችም። ይህንን እውር የሚፈርደው ነገር ነው። ፎቶሽን እና ታሪክሽን ሰርቃ አንጠልጥላ መታ ልጃችሁነን ብትልም እናትሽ፣ አይኗ ታውሮ እንጂ በፍጹም አንቺ የልጅነት ፎቶሽና እሷም የያዘችው ፎቶ ከሷ ጋር የማይመሳሰል ምንም ተአምር የማይሰራ ነገር ነው ብለው አሏት። አንቹ ይበልጥ ከምንም በላይ በደስታ ተዋጠች። አንቹ አሁን ሁሉም ጋር ተወዳጅና እንዲሁም ደግሞ ልጅነቷን የሚያረጋግጥ ነገር በሁሉም ቦታ እያየችባቸው ትገኛለች። አሁን ይበልጥ አሸናፊነት ተሰምቷታል። ሌላው ነገር እንግዲህ ወይዘሮ ሜላት ጉሮሯዋን አንቃ ወደ እስር ቤት ወርውራታለች። ባዩሽን ባዩሺ አሸናፊኔ በማለት ሁሉንም ነገር ለማድረግ ሩጫ ላይ ነበረች። ግን ደግሞ ፈጣሪ ጥሎ አይጥልም። እውነታውን እንግዲህ ለወይዘሮ ሜላት ሀዩ ለወይዘሮ ሜላት ሀና ልጃቸው እንደሆነች እርግብ ደግሞ ትክክለኛ ምርመራ ብታደርግም ግን የእሷ ደም የእነርሱ ልጅ እንዳልሆነች አረጋገጠች። ወይዘሮ ሜላት ይህንን ተባብሮ እንድታደርግ ያደረገሽ ማን ነው? ብላ እርግብን ያዘቻት። እርግብም በድንጋጤ ጦሽ ብላ ወደኋላ ተፈንግላ ወደቀች። አይገርምም። ከዛም አክስቴ ባዩሽ ናት ብላ ነገረቻት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልይ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ተወዳጁ ኖላዊ ድራማ ቀጣይ ፓርት ይዘመተናል ማለት ነው። ክፍል ሀያ ሰባት እጅግ በጣም ደስ የሚልና ሀኒቾ አሸናፊ ሆና ተገኝታለች ማለት ነው። ይህ ወይዘሮ ሜላት እናት ወይም የሀኒቾ አያት ተመልሰው እቤት የመጡበት ምክንያት ለመጀመሪያ ጊዜ በምንድን ነው? ምክንያቱም እዛ እርግብ ልጅ ነኝ ብላ ቲቪ ላይ በቀረበችበትና ና ጋዜጠኛው ባቀረበበት ምክንያት በፍጹም ፎቶ የያዘችው ልጄ አይደለችም፣ እኔ የልጅን ወረራ አቃለው በማለትም ጨርቃቸውን ጠልጥ አጠቅልለው ወደ ወይዘሮ ሜላት ቤት መጡ። ወይዘሮ ሜላትም ግን እናቷ ከመንጣታቸው በፊትም የተነገራት ውጤት የሀኒቾ ልጃቸው መሆኗን ነበረ። ያንን አይታ ሳትጠርስ የሀኒቾ አያት መጥተው ገና በሩን ስትከፍትላቸው ልጄች ናት ሃና የምትሏት፣ ሀሴት ናት የኔ ልጅ። እርግብ የምትባለዋ አጭበርባሪ ናት በማለትም ተናገሩ። እርሳም እ አለች በድንጋጤ አው ልጃ፣ አንቺ ነሽ በፍጹም ወረራችሁ የማይመሳሰል ታሪክሽንና እና ፎቶሽን ሰርቃ ብትመጣም አንችና እሷ በምንም አትገናኙም! የኔ ወርቅ ልጅ በማለት እቅፍ አድርገው ያዟት። ከዛም ወይዘሮ ሜላት ደነገጠች። እማዬ እኔ ብቻ ነኝ ዓይኔን የጋረደ ማለት ነው ልቤ እኮ የሚነግረኝ ሀና በጣም የምታሳዝን ልጅ ተቆጥቻትና ተናግሪያት መጥፎ ነገርም አድርጊያት መልሶ ይራራላታል ስለዚህ እኔ ብቻ ነኝ ልጅ መሆኗን ማረጋገጥ ያልቻልኩት። አባቷ መስፍንም እኮ ገና ሲገባ ልጅ ናት በማለት ነው ስንጨቃጨቅ የከረም ነው። እንደገና ደግሞ ምናሴና እንደውም ደግሞ ሀሴት እርግብን ፈልገው አልተቀበሏትም። በቃ የማረባ ሰው ነኝ በማለትም ራሷን መውቀስ ጀመረች ልጅ ተረጋጊ በማለትም አረጋጓት። እናትየዋ እርግብ እንግዲህ የውርደት ካባዋን ከነ አግስቷ ባዩች ተከናንባለች። ግን እርግብ ደንግጣ ወደ ኋላ ወደቀች። እርግብ ውጤትሽ ያንቺ አይደለም ስትባል ከቤቴ ውጭሌ፣ በእጀ ሰበብ እንዳቶኝ በማለትም ወይዘሮ ሜላትን ሲናገሯት፣ እርግብም በድንጋጤ ወደ ኋላ ተፈንግላ ወደቀች። እንዳውም ሞተች እስከ ማለትም ድረስ ደርሰው ነበር። እንግዲህ መጥፎ ስራና ሴራ የሚያከናንበውን የውርደት ካምባ ካባ በዚሁ በቫዩሽና እንዲሁም በእርግብ ተረድተናል። እውነትን የያዘ ደግሞ መቼም ቢሆን አንገቱን እንደማይደፋ ሲከራከር እንኳ ጊዜ እስከሚያገኝና አሸናፊ እስከሚሆን ድረስ አንገቱን ቀጥ አድርጎ እስከ መጨረሻው መጓዝንም ከሀኒቹ ተምረናል። እንግዲህ መስፍንም በእጅጉ በደስታ ብዛት የሚሆነው ግራ ገብቶት ሀኒቾን ጥምጥም ብሎ እቅፍ አድርጎ ይዞ የልጄ አንቺ እንድትሆኚ ልጄ ምኞቴ ነበር፣ ግን ፈጣሪ ደግሞ አላሳፈረኝም፣ አመሰግነዋለሁ እያለ እንግዲህ እሀኒቾ ላይ ተጠምጥሞ ማልቀስ ጀመረ። እሷም እኔ እውነት ሳሊዝ መችም ቢሆን እንደማልከራከርና እስከ መጨረሻው እንደማልጓዝ አባቴ አቶ ኖላዊ አስተምሮኛል። ስለዚህ በውሸት መንገድ አንድንም ነገር ጀምሬ አላውቅም አለችው። እውነት የተባረከ አባት ነው ያሳደገሽ። ምንኛ እድለኛ ሰው ነው በፈጣሪ እያለም ማመስገን ጀመረ። ወይዘሮ ሜላት አሁን በየሆነው ነገር በእያንዳንዱ ሲያታልሏት በነበሩት ነገር በሙሉ እየተበሳጨችና እየተናደደች ትገኛለች። ግን ቢሆንም ዋናው ነገር የትም ፍጪው የትም ፍጪው ዱቄቱን አምጪው የሚባለው ነገር ልጃቸው ሀንቾ መሆኗ መረጋገጡ በእጅጉ አስደስቷቸዋል። ምናሴ እና ሰላም ወደ ላይ በደስታ እየዘለሉ ይገኛሉ። እናም የወይዘሮ ሜላት አያት መምጣትም የወይዘሮ ሜላት እናት መምጣታቸውም ገና መጀመሪያ ልጃቸው ሀሴትን እንዳቋት አድርጓል። ወይዘሮ ሜላትም ከእልቧ በጣም አዘነች። እኔ ብቻ ምንድን ነው ማገናዘብ የሚባል ነገር ውስጤ ረህራሄ እያደረገላት አእምሮዬ አምኗ ለመቀበሉ ምንድን ነው? በጣም ማረባ ሰው ነኝ እያለች እየተናደደች ትገኛለች። ግን ቢሆንም ደግሞ በጣም ደስ በሚል ሁኔታ ሀኒቾ ልጃቸው ሆና መገኘቷ በእጅጉ እዛ ቤት ውስጥ ትልቅ ደስታና ሰላምን ፈጥሯል። ወይዘሮ ሜላትና መስፍን የተለያዩትም በእሷ ምክንያት ነበረ። አሁን ደግሞ የተገናኙትም በሀኒቹ ምክንያት ሆነ። የእኔ ልጅ እኮ ድሮም ሲሳ ያላት እርጥብ ልጅ ናት በማለትም ወይዘሮ ሜላት ሀኒቹን በደስታ እቅፍ አድርገው አለቀሱ። አይገርምም ባዩሽ እንግዲህ ያንን ብዙ ለፍታና ብዙ ጥራ የቀመረችው ውሸት ከሸፈ። እናም ብዙ ስትደክም ብትቆይም ግን ደግሞ ወይዘሮ ሜላትን ለመበቀል ብዙም እርምጃ አልተራመደችም። መካከል ላይ ሳደርስም ሀሳቧና ሁሉ ነገሯ ከሸፈላት በጣም በሚገርም ሁኔታ አሁን አንቺ ነሽ አስበላሽኝ እያሉ እርግብና እንዲሁም ወይዘሮ ባዩስ እርስ በርሳቸው ጦርነት ገጠሙ። አይገርምም። ድሮም በውሸት የተመሰረተ ዝምድና በውሸትም ለገንዘብ ተብሎ አሳልፎ የተሸጠ ዝምድና መቼም ቢሆን ዘለቄታ እንደሌለው እጅግ የሚያስተምር ነገር ነው። እናም ሁላችንም አንድ ነገር ስንጀምር በእውነታ መሆን አለበት ባይነኝ። ሀኒቾ እንግዲህ የእውነት ካምፓን ተከናንባ ወደፊት ህይወቷን ከቤተሰቦቿ ጋር ደስ በሚል ሁኔታ መኖር እንዳለባት ራሷን አሳምናለች። ግን ቢሆንም እያስጨንቃት ያለ ነገር አንድ ትልቅ ከባድ ነገር አለ። እሱም ምንድን ነው? አቶ ኖላዊ ይህንን ሲሰማ ይጠላኛል፣ ይርቀኛል እያለችም ትጨነቃለች ቤተሰቦችን አገኘው ብዬ ማስረዳትም ለእኔ ከብደኛል፣ እያለችም ለመስፍን ትነግረዋለች። መስፍንም አይዞሽ ልጄ፣ ይሄንን የመሰለ አባት ብዙ ዋጋ ከፍሎ ያሳደገሽን አባት ርቀሽ ወደኛ ተጠቅለሌ አንልም። ብቻ ግን እውነትንም ይዘን እንድንራመድ አድርገሽናል፣ በማለት እያደናነቃት ይገኛል። ያማለ ይህም ሀኒቾ አሁን በደስታ ላይ ትገኛለች። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ ያደረጋችሁ፣ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ከቪዲዮ ጋር መልካም ቆይታ እላለሁኝ። እንግዲህ እውነትንና ጥንካሬን ካንችሁ ተምረናል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረከቱሁ።